ከስንት ቀን በኋላ አብረን ክላስ ልንገባ ነው። እኔ እንኳን ወደ ክላስ አይደለሁም። ማለት መቼም ዩኒፎርም ለብሰሽ ቤተክርስቲያን አይደለሽም። አይ አንድ ጓደኛዬ ታሞ። እኔም አላውቀው? ጓደኛ? አዎ አታውቂውም። ሌላ ቀን አስታውቅሻለሁ። አሁን ደረፍ ድምፅሽ ኪ እሺ። በቃቸው ነይ። የቤላ አዲሱ ጓደኛ

alto. ወንድሜ አንድ ነገር መስማት አልፈልግም። ቀጥ ብለሽ ወደ መኪናው ግቢ። ወንድሜ ላስረዳ። ጨርሻለሁ። በእናትህ ወንድሜ ጨረስኩ። ትሰማኛለህ? የመጀመሪያ ስለሆነ አልፌያለሁ። ከዚህ በኋላ ግን እህት ያጠገብ ባገኘ አላወራ በተግባር ነው ማሳይ። እናቷ ምንም አይወዱኝ፣ አባቷ ላኝ አይፈልጎም፣ ወንድም ዋሳይኛ ኮርፈኛል። ለእኔ ግን በሷ ደስ ይለኛል። ተለዩ ተለዩ ይሉናል። እኛማ ፍቅር ጸንቶበት እንዴ። ድንጋይ ራስ ሴቶቹን ጨረሳቸዋል። የእኔ ፍቅር ከአንቺ ውጭ ወደ ውጭ ብያለሁ። የእኔ አባት እኔም በጣም ነው የምወድሽ። እኔም ወድሻለሁ የእኔ ፍቅር። ግን ሳትዋሽ እኔ ስንተኛ ነኝ? የመጀመሪያም የመጨረሻም ነሽ። ወይኔ ታድዬ ወይኔ እቺ ጅል በምን ዓይነት ሰዓት እየመጣች ሳሚኔ። ፍቅር ምንድነው? ስደውልላት ተነሳም

ቆሻሻ አውጡ እናት ቆሻሻ ይኖርሽ ያው እዛ ጋር እኮ የለም በሩ ጥግቀዩ እሺ ማያይ ስሮ ናፍቀሽኝ ነበር እኔም በጣም ናፍቀኝ ነበር ደግሞ ምን ሆነሽ ነው ፊትሽ እንደዚህ ድርቅ ያለው? ምኑ እራስ፣ አስጠልቶኛል። እኔ እያለው ትፍቀ እንዳንገናኝ አደረገ። ደጉ ቀን ዛሬ አገናኝቶናል። ቤል በል። ማን ነው የመጣው? ቆሻሻ የሚወስደው ልጅ ነው። ልቀፍ መጥሽ እኮ ነው ምንድ ንነው ስናፍቅሽ ስናፍቅሽ፣ አንብቤ ሁሌ ነው የማነባው። ማለት ሁሌ ነው የምናፍቅሽ? አዎ እኔ አልናፍቅህ ናፍቅኝም ስ ከሰራሁት አጢያት ሁሉ ትልቁ አጢያት ነው የሚሆኑ። ምን እያደረጋችሁ ነው? ምንም ቁርሻ እንደቀር እየነገርኩት ነው

እኔ ራሱ የኔ ባለንኩበት ሰዓት መተሽ እኔን የሆንሽዋ ሄዋኔ አይኔ ክፉ ደጉን አለይ ባለበት ጊዜ የሆንሽኝ ማያ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ፣ ፊደሎች ተገጣጥሞ ራሱ አንቺን አይገልጽሽም። አቃለው አንድ ቀን ሰርቼ ተለውጪ የኔ እንደማደርግሽ ቤተሰቦችም እንደሚወዱኝ፣ በጣም በጣም በጣም እወድሻለሁ።

ሀገር መውጣቱ ነው። ፈጣሪ ሆይ አክስት ሀገር ዱባይ ወንድሜን ወድጄ ያለሁ አትይድቢን ብላ እዛው ታስቀርልኝ። ኡፍ እንዶ መድኃኔዓለም ቸር ወሬ ያሰማች ቆ እንድሜን ጨክና ልትሄድ ነው። ኧረ አንድ ወር ብቻ ነው እመለሳለሁ። ትናፍቀኛለሽ

ይሄዳል ነበር እንዴ? ሄደዋል ብለሽ ያንን ወሮ በላ ልታገኘው ነበር አይደል? አይ፣ ከማንም ዱርዬ ጋር ከማይሽ ብትሞች ይሻለኝ። ቤል ቤል ቤል ምን ሆነሽ ነው ማያ? ወንድሜ ሊገልኝ። በቃ ታረጋጊሽ ተረጋጊ። በቃ እሺ። በማለችን ማንንም እንዲገባ ፈልግ። ማንም ማንንም አይለየንም። እሺ መጀመሪያ ተክፈተው አንቺ ክፈች መጀመሪያ። ሱራ ደግሞ ሌዲስ ፈርስት ነው። ቦይስ ፈርስት ማይ አምብየው። አኮርፋለሁ። እሺ፣ በቃ ምን ነው? እስራኤል እንዴ! አረ ደስ ብሎኛል። ይህን ውሎን ምስረ ስቀልድ ነው የምወደውን ቸኮሌት ዛሬ ምሽቱ ሙሉ ስናወራ ስናወራ ነው። እሺ ምን አድረው እሺ፣ እኔ እናት አመሰግናለሁ።

እወዳታለሁ እኔም እንኳ ፍርሃት እንጂ ፊት ይዞ ነው።